አሰላሙ አለይኩም ወረህማቱ ላህ ወበረካቱ ውድና የተከበራቸው የአረበኛ ሚዲያ ቻናል ተከታታዮች፣ እንሻላ የዛሬው ትምህርታችን የሚሆነው የክፍል ሰባ ስድስት የዓረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው። እንሻላ ዛሬ ደግሞ እንሻላ ባለ አራት ፊደላት ቃላቶችን የምንመሰርት ይሆናል ማለት ነው። እንሻላ እንደምታዩት ፊደላቶቹን እየብቻ ጽፈናል እንደተለመደው ማለት ነው። እነሱን እያገጣጠም ቃላት እንመሰርታለን ማለት ነው እንሻላ። ጦይ ያው እዚህ ጋር እንግዲህ ላስተምራቸው የፈለግኩት ነገር ምንድን ነው? ስኩን የሆኑ ፊደላቶችን ነው እንሻላ። ከባእ እዚ ጋ አብ ስንል ባ ነው። እችን ባ ነው። ባ ላይ ነው ትኮት ያደረግኩት። ሌሎቹን ተምረናቸዋል። ስለዚህ ከባእ እስከ ሷድ ማለት ነው። ባሉት ፊደላቶች እናያለን ማለት ነው ኢንሻአላህ ጦይም። ኢንሻአላህ ወደ ትምህርቱ ከመግባታችን በፊት ለአረበኛ ሚዲያ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እንሻላ። ቪዲዮ በመለቅበት ሰዓት ወደ አሁኑ ትኩሱን ይደርሳችኋል ማለት ነው ኢንሻአላህ። እንደዚሁም ደግሞ መማር ለሚፈልጉ እህት እና ወንድሞች ሸር እናደርግላቸውም ማለት ነው ቻናሉን እንሻላህ ወደ ትምህርታችን እንገባለን። طيب ስለዚህ ምን እንላለን? አ ሲደመር ብ ብ ናት ማለት ነው እቺ። አብ አብ ሲደመር አብረ ሲደመር አ አብራአ አብራአ ለማለት ማለት ነው ስጽፍ በደንብ እያያችሁኝ። ስለዚህ አሊፍ ከፊቱ አይቀጠልበትም። አብ ሮ አ ስለዚህ አብ ረ አ እንደዚህ አድርገን እንጽፋለን ማለት ነው። ብ ማለት ስድስተኛ ፊደል ማለት ነው። በ ሁ ቢ ባ ቢ ያለ ነው ማለት ነው። ብ ጠይብ። አሁን ብ ብቻውን ሲጻፍ ብ አይደለ፣ ብቻውን ሲጻፍ እንደዚህ ነው። ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት ከኋላ ብቻ ሲቀጠልበት። እንግዲህ የፊደላቶቹን የሁለት መቶ ሰማንያ ፊደላቶችን ቅርጽ ተምረናል። ሁለት መቶ ሰማንያ ፊደላቶችን ተምረናል። ቅርጻቸውን ደግሞ የእያንዳንዳቸውን ፊደላቶች ቅርጻቸው ምን እንደሚመስል ተምረናል ማለት ነው። ስለዚህ አብሯአ ለማለት ባን ብ የምትለዋለ መጽሐፍ እነዚህ አድርገን እንጽፋለን ማለት ነው አ ከዛ አዲፍ ከፊት ስለማይቀጠልበት ብ ረ ከዛ ራ ከፊት ስለማይቀጠልበት አ የምትለዋን ብቻዋን እንጽፋለን። አብ ረ አ ይሆናል ማለት ነው። ስለዚህ እች ነው የወሰርነው ማለት ነው። ግልጽ ነው። ስለዚህ ባእ ከራእ ጋር ሲያያዝ ብ የምትለዋ እንደዚ ስለምንጽፋ ስለዚህ አብ ረአ ብለን ስንጽፍ እንደዚ አድርገን እንጽፋለን ማለት ነው። በመቀጠል አት ለፈ አ ሲደመር ት አት ሲደመር ለ አት ለ ሲደመር ፈ አት ለፈ አ አ። ከዛ አሁንም አሊፍ ከፊቱ አይቀጠልበትም። አት ለፈ አት ለፈ ጦይብ አት ለፈ ብለን ስንጽፍ ስንጽፍ እንደዚያ አድርገን ጽፋለን ማለት ነው። ጦይብ ስለዚህ ት እንዴት ነው ብቻውን ሲጻፍ፣ ከፊት ሲቀጠልበት፣ በሁለቱም በኩል ሲቀጠልበት፣ ከኋላ ብቻ ሲቀጠል፣ ልክ እንደባ ነው ድሮ ማለት ነው። እንደ እግባ ነው ማለት ነው። አፎ ከላይ ነው ነጥብ የምናደርገው ስለዚህ ት ት ት ት እንደዚህ የሆነ ስለዚህ አት ለፈ ለማለት እችን ወሰድን ማለት ነው አይደል? አ ከዛ ት ለፈ ስለዚህ አት ለፈ ብለን ስንጽፍ እንደዚ አድርገን እንጽፋለን ማለት ነው። ጠይብ በመቀጠል አ ሲደመር ስ ሳናት አይደለ? አስ ሲደመር ቀ አስቀ፣ ሲደመር ለ አስቀለ። ቀላል ነው፣ በቃ ፊደሎቹን አገጣጥመ ማንበብ ነው ማለት ነው። አ አስ ቀ ለ እዚ አስ ቀ ለ ጠይብ እና አስቀለ እንላለን። አሁን እዚህ ጋ አስቀለ ስንል ሳእ ልክ ሶስታቸው ፊደላቶች ባእ ታእ ሳእ ተመሳሳይ ናቸው በአጻጻፍ ብቻ ነው በነጥብ ብቻ ነው የሚለያዩ። ባእ ከታች አንድ ነጥብ፣ ታእ ከላይ ሁለት ነጥብ፣ ሳእ ከላይ ሶስት ነጥብ። ስለዚህ የሚቀጠልባቸውም ከፊት ብቻ ነው ማለት ነው። ጦይብ በመቀጠል አ ሲደመር ጂ አጂ አጂ ሲደመር ሮ አጂ ሮ ሲደመር መ አጂ ሮ መ አጂ ሮ መ አጂ አሊፍ ከፊት ስለማይቀጠልበት አጂ ራ እጂ ስኩን ናት አይደል? አጂሯ ራ ከፊት አይቀጠልበትም። መ የምትለዋን ብቻዋን ጽፈታለን ማለት ነው። አጂሯ መ አጂሯ መ ይሆናል ማለት ነው። ስለዚህ ጂ እንዴት ነው የሚጻፈው? ያው ጂ ብቻውን ሲጻፍ አይደለ ከፊት ሲቀጠልበት ጂ። ስለዚህ ይህን ወሰር ነው ማለት ነው አይደል? ከሁለቱም በኩል ሲቀጠልበት እዚህ ጸፋል ብለናል። ጂ ከኋላ ብቻ ከተቀጠለበት ጂ። ስለዚህ አጂሮማ እች ነው ወሰር ነው ማለት ነው። አጂሮማ ለማለት አ ጂ ሮማ። እዚህ ቀላል ነው ማለት ነው። አጂሮማ ብለን ማንበብ እንችላለን ማለት ነው። ጠይብ በመቀጠል

አህራ ሲደመር ጄ ጄ ናት አለች። አህራ ጄ ይችን አንድ ፊደል የጨመርኩት ለምንድን ነው? ከላይ እዚህ ጋ ከባእ ስለጀመረ ነው። ማለት እቺ ለዛ ነው። ጦይ። ስለዚህ እንዴት ነው የምንጽፈው? አአህ ቅረ ጄ አይደል? አህ ረጄ

አዝ በ ሲደመር በ አዝበ ሲደመር ለ ለ አ ዝ ዘል ከፊታ ይቀጠልበትም አዝበ ለ አዝበ ለ ወልማና አዝበለ አዝበለ አዝበለ ይላል። በመቀጠል አ ሲደመር አሩ አሩ ሲደመር ጄ አሩ ጄ ሲደመር ዓ አሩ ጃዓ አ ር ራም ከፊት ይቀጠል በት አ አሩ ጄ ዓ እዚ አርጃ ብለን ስንጽፍ እንደዚ አድርገን እንጽፋለን ማለት ነው። ጦይብ በመቀጠል አ ሲደመር ዝ አዝ ሲደመር አ አዘዓ ሲደመር ጀ አዘዓጀ አዘዓጀ አ አዝ ከዛ ዓናት አለ። አሁኑም ዘይከፍታ ይቀጠልበትም። ስለዚህ አ አዛ ጄ ጄ እንደዛ አድርገ ነው የምንጽፈው። አለ ጣይብ ስለዚህ አዝዓ ጄ አዝዓ ጄ ይሆናል ማለት ነው። ጣይብ አስ ሲደመር ስ አስ ሲደመር ዓ አሰዓ ሲደመር ደ አሰዓደ አሰዓደ አ ስለዚህ አሊፍ ከብታ አይቀጠልበትም። ስ አስ አ ደ አስ አ ደ አስ አደ ብለን ስንጽፍ እንደዛ አድርገን እንጽፋለን ማለት ነው። ያው ሲን እንዴት ነው ሲን ብቻውን ሲጻፍ ስ አለ ስ በፊት ሲቀጠልበት እንደዚህ ነው ብለናል። ስ በሁለቱም በኩል ከተቀጠለበት ደግሞ ስ እንደዚህ ነው። ከኋላ ብቻ ከተቀጠለበት እንደዚህ ነው ብያቸዋለሁ። አለ። ስለዚህ እች እንወስድና አስ አሰዓደ እንላለን ማለት ነው። ምክንያቱም አስዓ ከአይን ጋር ስለሚያያዝ ማለት ነው። አለ አስ አስ አደ ስለዚህ ከአይን ጋር ሲያያዝ እንደዚህ ይጻፋል። አስ አደ ይሆናል ማለት ነው። ጦይብ። በመቀጠል አ ሲደመር ሺ አሽ ሲደመር ፈ አሽ ፈ ሲደመር ቀ አሽ ፈቀ አ ሺ ፈ ቀለ አሽ ፈቀ ስለዚህ አሽ ፈቀ ብለን ስንጽፍ እንደዛ አድርገን እንጽፋለን ስለዚህ ሲን እና ሽን ተመሳሳይ ናቸው የሚለያዩት ምንድነው በነጥብ ስለዚህ ቅርጻቸው ተመሳሳይ ነው ማለት ነው በነጥብ ብቻ ነው የሚለያዩት አስ አደ አሽ ፈቀ በመቀጠል አ ሲደመርስ አስ አስ

ጦይ ሰዋድ እንዴት ነው? ስ ያው ብቻውን ሲጻፍ ስ እንደዚህ ነው ብለናል። ስ ከፊት ሲቀጠልበት ደግሞ እንድናደርግና ከዚያ ስ በሁለቱም በኩል ሲቀጠልበት ሞ እንዲህ አድርገን እንጽፋለናል። ከኋላ ብቻ ከተቀጠለበት ደግሞ ስ እንዲህ አድርገን እንጽፋለን ብለናል። ስለዚህ እቺን ወሰድን ማለት ነው። አ አስ ለ ሓ ነው አስ ለ ሓ ብለን ስንጽፍ ለዚ አድርገን እንጽፋለን ማለት ነው። ጦይብ ስለዚህ እስከሷል አየን ማለት ነው። እንሻ ላህ ይህን ይመስላል የዛሬ ትምህርታችን ማለት ነው። እንሻ ላህ በደንብ ድ ለማመደው እንሻአላህ፣ እንደተለመደው ንባቡን በቀጣይ ቪዲዮ ንማነብላችሁ። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።